እንደምን አረፈዳችሁ ክቡር ብፁዕ አባታችን አቡነ አብርሃም የቅዱስ ሲኖዶስ አባል የባህር ዳርና ሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ እንዲሁም የአማራ ክልል ሀይማኖት ተቋማት ጉባኤ የስራ አስፈጻሚ ቦርድ ሰብሳቢ ክቡር ሼህ ሃጂ ኢብራሂም ቱፋ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝደንት ና የኢትዮጵያ ዑለማ ምክር ቤት ሰብሳቢ ና የኢትዮጵያ ሀይማኖት ተቋማት ጉባኤ የበላይ ጠባቂ እንዲሁም ብፁዕ ባር ካርዲናል የብፁዕ ካርዲናል ብርሃነ ኢየሱስ ተወካይ የሆኑ ሊቀ ጳጳስ ቄስ ደረጀ ጀንበሩ የኢትዮጵያ ወንጌል አማኞት አብያተ ክርስቲያናት ካውንስል ዋና ጸሀፊ ና የኢትዮጵያ ሀይማኖት ተቋማት ጉባኤ ስራ አመራር ቦርድ አባል ፓስተር ታደሰ አዱኛ የኢትዮጵያ ሰባተኛ ቀን አድቬንቲስት ቤተ ክርስቲያን ፕሬዝዳንትና የኢትዮጵያ ሃይማኖት ተቋማት ጉባኤ በላይ ጠባቂ የተከበሩ በድሮፋንቱ፣ የአማራ ክልል ምክር ቤት አፈ ጉባኤ ክቡር፣ የከተማችን ምክትል ከንቲባ፣ እንዲሁም ሊቀት ጉሃን ቀሲስ ታጋይ የዚህ ፕሮግራም ዋና አስተባባሪ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የተከበራችሁ ከየክልሉ የመጣችሁ የሃይማኖት ተቋማት ተወካዮች የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ክቡር ዶክተር እሼቱ ዮሱፍ በዚህ ፕሮግራም ላይ በዚች ምታምር ከተማ ይሄንን ደማቅ የሆነ ኢትዮጵያን የሚያስተናግድ መድረክ በድምቀት በአካባቢያችሁ ባህል በእንግዳ ተቀባይነት ዘንባባውን በሚገልጽ መልኩ የውበት አድባር በሆነች ባህር ዳር ከተማ ነዋሪዎች እህትና ወንድሞቼ፣ እንደዚሁም ደግሞ ፍለፊቴ ላይ የምትታዩት የሃይማኖት አባቶች ታላላቅ ወንድሞች፣ እህቶች፣ መካሪዎች፣ ገሳጮች ሁላችሁንም በሀገራችን በተፈጥሮ ተሰርታ ተፈጥሮ ሰርቷት በምታምረው ሎጅ ውብ ጣናን ተደግፋ አባይን አክፋ የሀገር ተስፋ በሆነችው ባህር ዳር በመሀላችሁ በመገኘቴ በእውነት በጣም ደስ ብሎኛል። እንኳን ፈጣሪ በሰላም አገናኘን ለማለት እወዳለሁ። በመቀጠል ለኢትዮጵያ ኦርቶዶክስ ተዋህዶ እህትና ወንድሞቼ ምንም አራተኛ ቀኑ ቢሆንም እንኳን ለሐዋርያው ጾም በሰላም አደራሽ ብሳችሁ መልካም የጾም ጊዜ ለኢትዮጵያ ለምትወዷት ለምትወዷት አገራችን የምንጸልዩበት ጊዜ እንዲሆን እመኛለሁ መቼስ እንደዚህ ታላላቅ አባት ከጀርባ አቁሞ መናገር ትንሽ ይከብዳል ያው አንድዬ ይጠብቀኝ ማለት ነው በጸሎታችሁ አፉ በሉኝ እኔ ብዙ ለመናገር አይደለም በመጀመሪያ ኢትዮጵያ ቀደም የክልሉ የሃይማኖት ተቋማት ጉባኤ ጸሐፊ እንዳሉት ድንቅ ሀገር ናት። እምነቶቻችን ቤተ ክርስቲያን ደርሶ ከመምጣት፣ መስጊድ ሄዶ ከመምጣት፣ ቸርች ሄዶ ከመምጣት በዘለለ ማንነቶቻችን ናቸው። አሁን የኢትዮጵያ ኦርቶዶክስ በአብዛኛው እዚህ ያለ አካባቢ ላይ ለሚታየው ቤተ ክርስቲያን ከመሄድ በላይ የማንነት መገለጫም ናት። ይሄ ትልቅ ነገር ነው። የቤተክርስቲያን ታሪክ ላይ የሰው ኢትዮጵያ ስትከፋ ተከፍታ ታቦቶቿን ይዛ ሀገር ስትገነባ ተንቀሳቅሳ፣ ሁሌ በጸሎቶቻችሁ በአውደ ምረቶቻችሁ ኢትዮጵያ ሀገራችንን እግዚአብሔር ይባርካት ይጠብቃት እያላችሁ የምትወዷት የምትወዳችሁና የምትወደን ኢትዮጵያ ከህሊናችን ማንጠፋ ለመኖር ብቻ ሳይሆን ለመቀቀርም ጭምር ቅድስና ብለን የምናምንባት ሀገር ውስጥ የምንገኝ ድንቅ ሀገር ናት። የኢትዮጵያ እስልምናም እስልምናም ነቢ ሙሐመድ ስለ ሰለም ከመካ ቀጥሎ መዲና ሳይገባ የተቀበለች እስልምና መስጊድ አምስት ጊዜ ከመሄድ በላይ ማንነት ሆኖ የኢትዮጵያና ኢትዮጵያዊነት የሀገር ግንባታ ላይ ከሌሎች እህት ወንድሞቹ ጋራ ዘምቶ ያጸና ጠንካራ ህዝብ ያለባት ውብ ሀገር ናት። ወንጌላውያንም እንደዚሁ በኢትዮጵያ ጉዳይ ላይ አገር ስትከፋ ተከፍተው በሀገር ግንባታ ቁልፍ ሚና እየተጫወቱ ያሉ እምነቶችንም የያዘን ናት። የካቶሊኩም፣ የሰባት ቀን አድቬንት ሁላችንም ቢሆን በደም በአጥንት በስጋ እየተገናኘን ነገር ግን ደሞ አንዲቷ መርከብ ላይ ቁጭ ብለን የምንወዳት የምትወደን ሀገራችን ማንነታችን ለሆነች ሁሌ መስዋዕትናት የምንከፍልባት ሀገር ውስጥ ነን። እነዚህን ሁሉ ድንቅ ነገር ይዘን እንደዚህን ሁሉ በአብዛኛው ሕዝባችን ወደ ቤተ ክርስቲያን፣ ወደ መስጊድ በሚመላለስበት ሀገር ውስጥ በስፋት ልንሰማው፣ ልናልመው፣ ልንተገብረው የሚገባ ጉዳይ ሰላምና ሰላም ሰላም ብቻ መሆን አለበት ብለን በጽኑ እናምናለን። ከዚያ አኳያ ሁሌም የሃይማኖት አባቶቻችን እኛን እየገሰጻችሁ፣ ወጣቱን እየመከራችሁ፣ በአውደ ምረታችሁ፣ በመስጊዳችሁ፣ በቁጥባችሁ፣ በቸርቻችሁ እየመከራችሁ እዚህ ጋር ላደረሳችሁት ወጣት ሁሌም ከጎኑ ቢሆን ንግግርን፣ ውይይትን፣ አንድነትን ከምንሽር ይልቅ ምክክርን እንዲያስቀድም የጀመራችሁ ያላችሁን ስራ እንድታጠናክሩ መልእክት እያስተላለፍኩ እዚህም እዛም የገጠሙን ችግሮች ከእምነቶቻችን ከአስተምሮቻችን ከሊቃውንቶቻችን ሕልም ጋራ የማይሄድ መሆኑን ከልብ አስበን ትላንት አመላቸውን በጉያ፣ ስንቃቸውን በአህያ ጭነው እችን የመሰለች ሀገር ያስረከቡን ታላላቅ ቅድመ አያቶቻችን ቀና ማለት ቢችሉና ቢታዘቡን ምን ሊሉን ይችላሉ ብዬ ሳስበው፣ በእውነት ውስጤ ነው የሚነካው። አሁንም ቢሆን ኢትዮጵያ እናታችን፣ ሀገራችን መኖሪያ ብቻ ሳይሆን መቀበራችንም፣ ብቸኛው ጠባቂ እኛ ነንና የገደለው ባልሽ የሞተ ወንድምሽ አይነት ነገር እንዳይፈጠር በጥንቃቄ መሄድ ያስፈልጋል። እኛ ቀና ስንል ሁሉም እሰየው ማርያም፣ ማርያም አላህ አላ በርቱ ይለናል ብሎ ማሰብ የዋህነት ነው። ጎንበስ ስንል የበለጠ ጎንበስ የሚፈልጉን ኃይሎች ሊኖሩ ይችላሉና፣ ብታስከፋም፣ እችው አንድ እናት ሀገርናትና ቁጭ ብለን ተመካክረን ተነጋግረን ሀገር የማጽናቱን ስራ የአበው የአያቶቻችን ትልቅ ውርስ ነውና ይሄን ውርስ ለማስቀጠል አደራ ማለት እወዳለው። በድጋሚ እንዲህ ባማረችው በውብ አድባር በሆነችው ባህር ከተማ የባህር ዳር ከተማ ከዚህ ከተማችን የሰላም ምንጭ ዛሬ መላው ኢትዮጵያ እናንተ መሀል ነውና ከኤርፖርት ጀምሮ ክቡር ምክትል ከንቲባው፣ ሁሉም አመራሮች፣ የሃይማኖት አባቶች የምጣብኝ በኔ የምጣብኝ ብላችሁ ስለቀብላችሁን የተለመደ ሰላምታችሁን ስላሳያችሁን ኢትዮጵያ ሁሌ ታመሰግናችኋለች ውብ የሆነው ከተማ ከውብ ባህሪያችሁ እና እንዲህ ከምታምሩት ጋራ የጸና እንዲሆን ምኞቴ ነው። ቆይታችን እጅግ ያማረ እንዲሆን እንመኛለን። የኢትዮጵያ ሃይማኖት ተቋማት ጉባኤም ኢትዮጵያ ከራሷ ጋራ ከእምነቷ ጋራ እንድትገናኝ ይህን ታላላቅ መድረክ በማዘጋጀቱ ሚኒስተር መስሪያ ቤታችን በልዩ ሁኔታ ያመሰግናል። ድሬዳዋ ላይ ነበርኩኝ፣ ጅማ ላይ ነበርኩኝ፣ ዛሬ ባህር ዳር ነው አራተኛው ደብቀውታል በኋላ መጋራ የምንሰማው ነው ሁሉም ቦታ ላይ በየቀኑ እየደመቀ እየኮራን የመጣ ነው ይሄ የተከበረው ታላቁ የአማራ ህዝብ ኢትዮጵያና ኢትዮጵያዊነትን በመገንባትና በማጽናት ላይ ያደረገውን ታሪክ አጠንክሮ እንዲሄድ አደራላለው እጅግ አድርጌ ያመሰግናለሁ እወዳቸዋለሁ መልካም ቆይታ